የኢትዮጵያ ህዝብ ሁሉ ዱዓ ያደርግልኝ። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ሀጂ ኡመር ኢድሪስ ምን ገጥሟቸው ነው? ህመማቸውስ ምንድን ነው? አሁን ያሉበት ሁኔታስ? በአባይ ቲቪ ከሚዘጋጁ ዝግጅቶች በብዙዎች ተወዳጅ የነበረውም ብዙ ነቀፌታዎችን የሚያስተናግድ የነበረው ሰከላ ሾው የፕሮግራም አቅራቢ መቀየሩን ተከትሎ ብዙዎች በሁለት ተከፍለው እየተከራከሩ ነው። እኛም ሚዛናዊ አድርገን ከብዙ መንገድ እንመለከታለን። ቲጂ ለምን ተባረረች? አባይ ቲቪን ያስጨከነው ጉዳይስ ምንድን ነው? ራኬብስ ከእንግዲህ በቲቪ አልታየም ብላ በራሷ የጀመረችውን መንገድ ትታ እንድትመለስ ያደረጋት ምንድን ነው? ሁለቱ የሰጡትን ምላሽ እንሰማለን ሰማለን ከኤቢኤስ ከወጣች በኋላ የገጠማትን ፈተና እስከ ስደት ያደረሳትን ህይወት ጉዞ ሁሉንም እንቃኛለን። ጥቂት ደቂቃዎችን አብራችሁ እንድትቆዩ ጋበዝን። የቀድሞ የኢትዮጵያ እስላምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ሀጂ ኡመር ኢዲሪስ የጤና እክል ገጥሟቸው ለህክምና ባህር ማዶ ተሻግረዋል። ከዚህ ቀደም ታመው ታክመው አገግመው ቤት የገቡ ቢሆንም ሲያሰቃያቸው የነበረው የኒሞኒያ በሽታ ዳግም አልጋ ላይ ጥሏቸዋል። አለፍ ሲልም ለህክምና ባህር ማዶ ማሻግሯቸዋል። አሁን ላይም በጽኑ ህሙማን ክፍል ውስጥ መተኛታቸውን ልጃቸው ከታዲያስ አዲስ የሬዲዮ ፕሮግራም ጋር ተናግሯል። አያይዞም አሁን ላይ መጠነኛ ለውጥ ቢያሳዩም መላው የኢትዮጵያ ህዝብ ለአባቴ ድዋ አድርጉላቸው ሲል ነው የተደመጠው። እኛም አላህ አፊያ ያርግላቸው እንላለን። ከ2011 ዓ.ም ጀምሮ ምክር ቤቱን ለሶስት ዓመታት በፕሬዝዳንትነት የመሩትና ለረጅም ዓመታት በተለያዩ ኃላፊነቶች ላይ መጅሊሱን ያገለገሉም አባት ናቸው። እናንተም ውድ ቤተሰቦቻችን ሀጂ ኡመር ኢዲሪስ ለመላው ኢትዮጵያዊ አባት ናቸውና ምሕረቱን ሁሉ በኮሜንት ማስቀመጫው ቦታ ላይ ተመኙላቸው። በአባይ ቲቪ ተወዳጅ ከሆኑና ጥያቄ ከሚነሳባቸው ፕሮግራሞች መሀል የሚጠቀሰው ሰከላ ቶክሾ የፕሮግራም አቅራቢዋን ከትዕግስት ግርማ ወደ ራኬብ አለማየሁ ለውጧል። ይህ ደግሞ የትዕግስት ወዳጆቹን ሲያስከፋ፣ ራኬብን ናፈቁትን ደግሞ አስደስቷል። አርቲስት ትዕግስት ግርማ ሰከላሾ ከመጀመሪያው አንስታ እዚህ ብታደርሰውም ከተመልካችም ይሆን ከስራ ባልደረቦቿ ነቀፌታ ይነሳባትም ነበር። ፕሮግራሙ ወጥነት የለውም ከሚል ነቀፌታ ጀምሮ ጣቢያውን ቲክቶክ አደረገችው እስከሚል ቅሬታ ይነሳባታል። ባለሙያየሁ በፕሮግራም አቅራቢነትም ሆነ ለሚዲያው አዲስ አይደለችም። ራኬብም ከብዙ መጥፋት በኋላ ነው ወደ አባይ ብቅ ያለችው። ሁላችንም እንደምናውቀው በኤቢኤስ ቤት ውስጥ እንዳሁኑ በአርቲስትና በቆንጆ ሴቶች ከመጥለቅለቁ በፊት በፕሮግራም አቅራቢነት ትሰራም ነበር። በኤቢኤስ ቤት ካሉ ባለሙያዎች በቆንጆ ፕሮግራም አቅራቢነትም የምትጠቀስም ነበረች። ታዲያ በሙያዋ የተመሰከረላት ጎበዝ ጋዜጠኛ የሆነችው ራኬብ የራሷን ፕሮግራም ለመጀመር የኤቢኤስን ቤት ትታ የወጣች ቢሆንም ነገሮቹ እንዳሰበችው አልጋ ባልጋም አልሆኑላትም። ከኢቢኤስ ወጣ ወደ ዩቲዩብ በመሄድ የራሷን የጀመረች ቢሆንም በአቋራጭ ለመለወጥ ስትሞክር የዩቲዩብ አልጎሪዝም አሳስሮ አስቀምጧታል። ሙከራው ብዙ ድፍረትና ኢንቨስትመንት የታከለበት ነበርና ጫና ያለ ዋጋንም አስከፍሏታል። ራኬብ ዩቲዩብ ከጀመረች በኋላ ብዛት ያላቸው ሰራተኞችንም ቀጥራ ነበር። እነዚህ ሰራተኞች በራኬብ ስቱዲዮ ውስጥ ስራን የሚሰሩ አሊያም ሌላ ሙያ ያላቸውም አልነበሩም። ይልቁኑ የራኬብ የዩቲዩብ ተመልካች ለመጨመር እና በዩቲዩብ አሰራር መሰረት ብዙ ሰው ባየው ቁጥር ለሌሎች ለበርካቶች ስለሚገፋው ያንን በአቋራጭ ለማድረግ በማሰብ የሚጫኑ ቪዲዮዎችን ለማየትና ላይክ ለማድረግ የተቀጠሩም ነበሩ። ቁጥራቸውም 6000 ገደማ ይገመታል። ነገር ግን እንዳሰበችው ሳይሆን ቀርቶ ከእሷ ቀድሞ ይህን የተረዳው የዩቲዩብ አልጎሪዝም ከጨዋታ ውጭ አድርጓታል። ታዲያ ከሚዲያ ጠፍታ በዛው ከሀገር የወጣችው ራኬብ ዳግም ወደ ቲቪ ፕሮግራም እንደማትመለስ ተናግራ የነበረ ቢሆንም ትናንት የተናገረችው ሳይጸና ቀርቶ ቃሏን ቀይራ ትዕግስትን ተክታ ወደ ቲቪ ብቅ ብላለች። ምናልባትም የውጭ ጉዞዋ እንደ ዩቲዩብ ሁሉ ባስበችው አልሄደላትም ይሆናል። ያም ሆነ ይህ የማይካድ አንድ እውነት አለ ራኬብ ሁሉም የሚስማማበት የሚዲያ ባለሙያ ናት። ምናልባትም ኤቤስም ባትለቅ ኑሮ ሌላ ከፍ ያለ ዝና ላይ ትደርስም ነበር፣ ኤቤስም ነፍስ ያለው ባለሙያ ይኖረው ነበር። ታዲያ በዚህ ሁኔታ የመጣችው ራኬብ የትዕግስትን ቦታ ተቆጣጥራለች። ትዕግስትም ፕሮግራሙን በፈገግታ እየጀመረች መድረኩን ቆንጆ አድርጋ ለመምራት ብትሞክርም አንዳንድ ቦታ ላይ ሳይሳካላት ቀርቷል። ብዙዎች እንደሚሉት የራሷን የፕሮግራም አቀራረብ ወይም ፈጠራ ይዛ ልመጣችም ሴቷ ሰይፉ ፋንታሁናት እስከ ማለትም ደርሰዋል። የተወዳጁን ባለሙያ የሰይፉ ፋንታሁና አቀራረብ ሙሉ በሙሉ በሚባል ደረጃ ኮፒ አድርጋ ነው የመጣችም ይሏታል። ወደኋላም በምታቀርባቸው እንግዶች ምክንያት ክፉኛ ስትተችም ነበር። በብዛት ከቲክቶኩ መንደር እንግዶችን ከመጋበዟ የተነሳ ሰከላሾ የቲክቶክ ላይቭ እስከ እርሶም ነበር ይሏታል። በእርግጥ የራሷን ጥሩ ጎን ቢኖራትም ያጎደለችው ነገር እንዳለም ግልጽ ነው። ቲጂ ጥንቅቅ ያለች ብዙዎች ያጨበጭቡላት ተዋናይ መሆኗ እሙን ነው። ነገር ግን አሁን ላይ የሀገራችን የቴሌቪዥን ጣቢያዎች አርቲስቶችን በግድ ጋዜጠኛ ማድረጋቸውን ቀጥለውበታል። ይህ ወረርሽኝ ከውጭ ሀገር መጥቶ ማረፊያውን ኢቢኤስ ቤት አድርጎ የሀገራችን የቴሌቪዥን ጣቢያዎችን ተቆጣጥሯል። ይሄ ደግሞ የጋዜጠኝነት ሙያ ላይ ተጽዕኖንም ያሳድራል። ምሁራን ስለ ጋዜጠኝነት ምንነት ማብራሪያ ሲሰጡ ዓለምን ወደ ተሻለ ሁኔታ ያለመለወጥ የሚያስብ ሰው የጋዜጠኝነት ሙያን ፈጣንና ቅጽበታዊ መሳሪያ ወይም መንገድ ሊሆን ይችላል ይላሉ። ጋዜጠኝነት እንደ ሌሎች መስኮች ሁሉ ራሱን ቻ ለሙያ ስለመሆኑ ወይንም ስላለመሆኑ እንደ ሐሳብ ልዩነቶች አሉ። እነሱም አንደኛ የተለየ ሙያ ነው ብለው አይገምቱም ክህሎትና ዝንባሌ የሚጠይቅ ቢሆንም ወደ ልዩ ሙያ ለመሸጋገር ገና በሂደት ላይ ነውም ይላሉ። ሌላኛው ሀሳብ እንደ ልዩ ሙያ የራሱ ስነ ምግባር ግዴታዎች፣ ኃላፊነቶችና ተልእኮዎች ያሉትና ከዚህ በላይ በከፍተኛ ትምህርት ተቋማት በዲግሪና ድህረ ምረቃ ደረጃ የሚሰጥ ሰፊ ሙያ መሆኑ ይገለጻል። ምን አይነት ልዩነት የሚኖራቸው ግን ማንኛውም ዜጋ ጋዜጠኛ ለመሆን ወይም የጋዜጠኝነት ስራ ለመስራት ትምህርትና ስልጠና የሚያስፈልገዋል ይላሉ። ዝንባሌና በተለይ በተፈጥሮ ነገሮች ለማስተዋልና ጽሁፍን የማቀናበር ችሎታ ተሰጦ ያለው ሰው ወደ ከፍተኛ ጋዜጠኝነት የማደግ እድልም ይኖረዋል። በሌላ በኩል የጋዜጠኝነት ሙያ ስለ ቆመለት አላማ የተለያዩ አስተያየቶችም ይሰማሉ። በአንድ ወገን ገለልተኛ መሆን አለበት፣ ለእውነትና ለዲሞክራሲ መቆም ወይም መታገል ይኖርበታል፣ ሀቀኝነትም ይጠበቅበታል ይላሉ። የጋዜጠኝነት ስነ መግባር መርሆች መከተልም ይገባል። በተገቢ መንገድ የማህበራዊ ሚዲያን ስንጠቀምም ብናውቃቸው መልካም ነውና በመቀጠልም አቀርብላቸዋለሁ የጋዜጠኝነት ስነ መግባርና ዋና ችአንደኛ አንደኛ እውነትን መፈለግ እውነትን መዘገብ ማለት ከትክክለኛ ምንጭ የተገኘ መረጃ ላይ የራስን ሀሳብ ሳይጨምሩ ወይም ሳይቀንሱ ማቅረብ ማለት ነው። እውነትን ለህዝብ ማቅረብ ፍላጎት ብቻ ሳይሆን ድፍረትም ይጠይቃል። ጋዜጠኛ ለእውነት ሲል ዋጋ ይከፍላል። ድፍረትና ብቃት ወሳኝ መሳሪያዎቹም ናቸው። ጋዜጠኛው የሚያውቀውና የመረጃ ምንጮቹ የሚሰጡት መረጃ ባይጣጣም ከሶስተኛ ወገን አጣርቶ እውነቱን መዘገብም ያስፈልጋል። ሁለተኛ ትክክለኝነትና ህጋዊነት ዜናው ትክክለኛ መሆን ስላለበት የዜናው ትክክለኛ ለማረጋገጥ የዜና ምንጩን ማለትም የመስሪያ ቤቱን ወይም የተቋሙን ትክክለኛ ስም፣ ዜናውን የሰጠውን ሰው ስም፣ የኃላፊነት ደረጃ በትክክል መዝግቦ መያዝም አለበት። ትክክለኝነቱ ከመረጃው ምንጭ እስከ ምልክቱ ጭብጥ ያለውን ያጠቃልላል። ይህንን መተላለፍ የሙያ ስነ ምግባርን እንዳለማክበርም ይቆጠራል። ሶስተኛ፣ ፍትሐዊነትና ሚዛናዊነት ፍትሐዊነት የአንድን ወገን ብቻ ማስተላለፍ ሳይሆን የሁለት ወገኖችን ሀሳብና አመለካከት ማስተላለፍን ይጠይቃል። በኩል አይነ ማየት ነት ነው። ቋንቋ አጠቃቀምና የፎቶግራፍን አጠቃቀም ጨምሮ ለዜናው የተሰጠውን አንቀጽ መጠንና ጊዜ ፍትሐዊነትን ያሳያል። ሚዛናዊነት ደግሞ ስለ ሁለቱ ወገኖች ስንዘግብ አንዱን የሚያጥላላ ሌላውን የሚያወድስ ወይም አንዱን ጭራቅ ሌላውን ቅዱስ አለማድረግን ይመለከታል። በአራተኝነት ገለልተኝነት፣ አንዱን ወገን ለመጥቀምና ሌላውን ለመጉዳት መስራት አይፈቀድም። ዜናና የግል አስተያየት መለያየት አለባቸው። በዜና ውስጥ የግል አስተያየት መስጠት ፈጽሞ አይፈቀድም። አስተያየትን ለህዝቡ መተው ይሻላል። አምስተኛ ስም ማጥፋትና ትክክለኛ ያልሆነ ገጽታ። ስም ማጥፋት የሰዎችን መልካም ስምና ዝና የሚያጎድፍ ነገር መጻፍ ወይም መዘገብ በስነ መግባር የተከለከለ ነው። ያልሆነ ነገር እንደሆነ አድርጎ ማቅረብ ስም ማጥፋት ነው። መልካም ስምንና ዝናን ማጥፋት ደግሞ ወንጀል ነው። እንግዲህ ጋዜጠኝነት ይሄ ነው ካልን አሁናዊ የኢትዮጵያ ሚዲያዎች ጉዳይ ስናይ ጥያቄ ውስጥ ማስገባታችን አይቀሬ ነው። የእናንተን ሐሳብ አስቀምጡልን። የዛሬን እዚህ ጋር አበቃን። አብራችሁን ስለቆያችሁ ክብረት ይስጥልን።